በጣም ደስ የሚል ነገር ተፈጥሯል ማለት ነው። አባባ ለዳኒ ጠቀም ያለ ገንዘብ ሰጥተውታል። አባባ እንግዲህ ለዳኒ ገንዘብ የሰጡት እንዴት ነው? አባባ ወክ እያደረጉ ነበረ። ወክ እያደረጉ በአጋጣሚ ዳኒን ያገኙታል ማለት ነው። ምክንያቱም እኔማ ምን እላለሁ እሷን ከስሼ ከምጃጃል ፈጣሪን ባመሰግን ነው የሚሻለኝ። ለአንተ ሰጠው፣ ሁሉን ላንተ ትቸዋለው እያሉ ፈጣሪያቸውን እያመሰገኑ ወቅ ሲያደርጉ ዳኒን አግኝተውታል ማለት ነው። ከዛ የዳኒን እጁን ይዘው ዳኒ ሲሉት ዳኒ በጣም ነበረ የደነገጠው ምክንያቱም እሱ ምንም የሚያውቀው ነገር የለም ስለተፈጠረው ነገር በሙሉ ለምን ራሱን ስቶ ነበረ። እንግዲህ አጋቹ በመታቸው ሰዓት አባባም ዳኒም ራሳቸውን ስተው ትሁቴ ከጀርባ መታ አጋቹን ስትመታው ነው እንግዲህ፣ እሱም ራሱን ሲስትላት አባባን አንስታ ሄደችው። አባባን ይዛ የሄደችበት ምክንያት ደግሞ ዳኒን አንዴ ሁለቴ ጠርተዋለች። ከዛ በላይ ግን በደንብ ልትቀሰቅሰው ያልፈለገችው በሁለት ምክንያት ነው። አንደኛ እሱን በደንብ በቀሰቀሰችና በጠራችው ጊዜ አጋቹ እንዳይነቃ ፈራች። ሁለተኛ ደግሞ ዳኒ ምን አደረገ ማለት አባባን እውነት ለማውጣት ነው ወይስ እንዴት ነው የሚለውንም እርግጠኛ አልነበረችም። ከዛ አንጻር እንግዲህ ዳኒን ትታው ሄዳለች ማለት ነው። ስለዚህ ዳኒ ምንም የሚያውቀው ጉዳይ የለም። ማለትም አባባ ሞቷል ብለዋለች ቲና። ስለዚህ እንደ ሞተ መቀበል ውስጡ አልፈቀደም፣ ማለት አልፈለገም። በርግጥ ምን ብሏታል? እኔ ግን ይህ ነገር እውነት አይመስለኝም። አጋቹ ገድየዋለሁ ቢልም እኔ እውነት አይመስለኝም። ያለ ያለ እየመሰለኝ ነው። እንዴ እንዴት ነው ሙቶ? ከዛ አሁን እስኪ ስንነግራቸው ማለት አሁን አንቺ ስትነግሪያቸው ምንም ካልደነገጡ እኔም እኮ ሂቼ ብታይ ትሁትን ስነግራት ማለት እኔሱን ማለት እሱ ያላት በእርግጥ ሁለት ነገር ነው። ዜጋ ያወራው ለትሁት ያላት እኔ እኮ አባባን አግኝቼው ነበረ ሲላት እሺ ከዛስ ምንም ባላወቀ ትውት በእውነት በጣም ጎበዝ ናትና፣ ምንም ባላወቀ እሷ እንግዲህ አባባን ማለት አስመልጠዋለች። ነገር ግን እሺ ከዛ ስትላለች ምንም ባላየ ባልሰማ ማለት ነው። ግን ምንም ቦታ አልሰጠችውም። አሁን ጠፍቷል ምናምን ለሚለው እርባና ቢስ ወሬ እንደሆነ ተረድታለች። በተለይ ደግሞ ቴናናት በጣም የገረመች ይመታ አባዬ፣ አባዬ፣ አባዬ ምንም ነው ማስመሰል ያልቻለችበት። እውነት ለመናገር ልቤ ተዘበረ። በቃ ሄድካ አባዬ ስትል ምንም ነው ቦታ ያልሰጧት ምንም ጭራሽ። ስለዚህ እነሱ ልክ የቤቱ ጊዜ አሁን ቲና አንዳንደኛ ከውድቀታችን አንማርም። አሁን ቲና ከውድቀቷ የምትማር ቢሆን ያኔ ከቤት ከቤት አስወጣችኋለሁ፣ ውጡልኝ ከቤቴ ምናምን ስትላቸው ብዙ ነገር ስትል እነሱ ምንድን ነበር ያደረጉት? እንደዚህ ኬርለስ ነው የሆኑባት። አሁንም በአፓፓ ጉዳይ እንደዛ ስታለቀስ እንደዛ ስትል ኬርለስ እንደሆኑ እያወቀች ምንድን ነው ሚንሱ ያቃሉ እንዴ? የት እንዳለ ያውቃሉ እንዴ? ብላ እንደ መመራመር። እሷ ግን ሄዳ ጭራሽ ከረጠበው ላይ ምን አለበት እንደሚባለው ሄዳ ወረቀት ነው ያሰራችው፣ ያልሞተውን ሰውየ ሞቷል ብላ ለምን ይሄውን ላይ የገንዘብ ጥማት አያችሁ ለገንዘብ ያለን ቦታ ለሰው እንዳነራራ ነው የሚያደርገው። እና በጣም በቃ ለገንዘብ ያላት ጥማት እስከዚህ ድረስ አድረሳት። እና ስለ አባባም ሄዳ እንግዲህ ምን አድርጋለች? ያልሆነ ማለትም ህገወጥ፣ በነገራችን ላይ ያስሆን ይችላታል ሁላ ህገወጥ። ሰውየው ሳይሞት የሞተ ማለት ሙቷል የሚል ወረቀት ሰርት ማለት ፎልስ ማለት ነው አሰርት ያመጣችው። አሁን አባባ በዚህ ጉዳይ ራሱ በእርግጥ እስካሁን በተበቀለቻቸው ነገር ማለትም ከክፍል አንድ ጀምሮ ስታሰቃያቸው ነው የነበረው። በጣም ማለት ነው እና በጣም ስታሰቃያቸው ኑራ ያንን ሁላ እንኳን ምንም አላሏትም። በቃ እሳቸው ለበቀል አይሉም ያን ሁላ አድርጋ በቤታቸው እየኖረች ዝም ብለ። እኔ የምለው በጣም እኮ ደፋር ናት በጣም እና አሁን ላይ ግን ፈርታ ነበር። አባባ ወደ ቤት መጥቶ ይሆናል የሚል ፍራቻ ስለነበራት ዳኒ ሂዶ እንዲያ እያደረገችው በዛ ምክንያት ነው። ስለፈራች ነው ዳኒ ሂዶ ግን ኧረ ምንም እንደማያውቁ ማለት በቃ እሱም የለም ቤት እነሱም ገና እስካሁን እየተጨነቁ ነው። ለምን እነሱ በእርግጥ ካሊብ አልሰማም ነበር ያኔ። እውነቱን ነው ከልቡ አባዬ ግን የት ነው ትሁት? በቃ ምን እናድርግ፣ ምን እንፍጠር፣ በጣም ሲጨነቅ ሲጠበብ ነበረ ማለት ነው። በኋላ ላይ ግን ነግረዋለች ትሁት ካሊብ። በቃ አታስብ፣ ዳኒና ቲና እያሰቡ ያሉት አባባ እንደሞት አድርገው ነው ለዛም ብዙ ነገሮችን ሊያደርጉ ይችላሉ ወደፊት። አንተ ግን በድሮ ማለትም በማስመሰላችን መቀጠል ይኖርብናል። አባዬንን ያስመልጨዋለሁ ከታገተበትም ወጥቷል ብላ ያለውን ሚስጥር ዝርግፍ ክፍ አድርጋ ነግረዋለች ማለት ነው። በጣም ነው ደስ ያለው እዚህ ጋር እና እንግዲህ፣ አባባ ግን ወክ እያደረጉ እያለ ነው ዳኔን ያገኙት። ዳኔን ሲያገኙት እጁን ይዘው ዳኒ ሲሉት በጣም ነው የደነገጠው። እንዳልኳችሁ ወይም እንዳሰማ ነው እንዳየ ነው። ሙቷል ነው ያለችው ቲና ደግሞ እንጂ የድፍረቱ ድፍረት አጋቹ ራሱ ሙቷል ብሎ አራት ነጥብ ዘግቶ ማለት ነው። ሙቷል እንደገና ደግሞ ማለት አስከሬኑን መሰጥሽ ደህና ብር ስታመጪ ነው። በጣም ይሄ ብር ሰው አስባችሁታን! አራት መቶ ሀምሳ ሺ ብር ተቀብሏታል ቅድሚያ። ከዛ በኋላ ደግሞ አንድ ፖስታ ብር ተቀብሏታል። ያን ሁሉ አድርጎ አልበቃውም። ምንድን ነው እያለ ያለው ብር ታመጫለሽ ለአስከሬኑ። ለዛ ነው ሄዳ ያለቀሰችው እዛ ጋር፣ አንደኛ እነሱ እንዲረዱ ማለትም ይህንን እኮ አምናችሁ ተቀበሉ። በቃ አባዬ ከዚህ በኋላ ወደ እሱ እንጂ ወደ እኛ አይመጣም፣ እኛ ወደ እሱ ነው የምንሄደው እያለች ስታስመስል የነበረው እነሱ ገንዘቡን እንዲከፍሉት ላጋችሁ የአስከሬኑን ታዲያ፣ የት ነው አስከሬኑ? እሺ የት ነው የምናገኘው? ወይኔ አባዬ ወይኔ አባዬ ብለው እንደሱ ያለቅሳሉ ብላ ነበር የጠበቀችው። ነገር ግን አልሆነም። ምክንያቱ ደግሞ እነሱ ያውቃሉ። ትሁት አስመልጠዋለች። ያንንም ደግሞ ለካሊብ ነግረዋለች። ስለዚህ በምንም ተአምር እንዴትም ሆኖ ሊያባብሏት አይችሉም። ወይም ደግሞ እሺ ብለው ሊቀበሏት አይችሉም። ለዛ ነው ግን፣ በጣም በጣም ነው የምታሳዝነው። ማለት እስቲል ምንም ነው በቃ እንዴ ምንም አትባንንም እንደ ይሄ ነገር እኮ እነሱ ዝም ካሉ ስለዚህ እንደ ቤቱ አሁን የቤቱ ጊዜ ወጡ ከቤቴ ወጡልኝ ቤቴ እኮ ነው የተለያየ ነገር እያለቻቸው እነሱ ግን ደረቅ ማለት በቃ እንደዚህ ነቅነቅ አይሉም እንደ ለምንድን ነው ድንግጥም አይሉት ለምንድን ነው ሲሬስ የሚሆኑት ትላለች ምንም እኮ አልመሰላቸውም ዳኒ ግን እንዴት ግን ትላለች። እሱ በነገራችን ላይ ዳኒ እየገባው ነው እና ከዛ የዛ ሰዓት ራሱ ቆይ እስኪ ተረጋጊ፣ የሆነ ነገርማ አለ፣ የሆነ ስህተትማ አለ ሲላት፣ ምንም ነው ያልተረዳችው ነበረችው ምንም፣ አሁንም እያላት ነው እኔ ግን ውስጤ ሰውየው እንዳለ ነው የሚሰማኝ። እስቲ ቆይ ተረጋጊ ይላታል እሱ። አመረጋገት አችልም እንዴ፣ ልክ እንደ ቤቱ ማለት ነው። እንደ አሁን እኮ ደስታችን የምናጣጥምበት ጊዜ ነው። ምን እየሆንክ ነው ዳኒ? እና በቃ ደግሞ ማታ እንጠጣለን እሺ ትላለች። ማለት በጣም ነው የምትገርመኝ በጣም እና ዳኒ ራሱ እሷን አምኖ እሷን ሰምቶ መጥቶ ለትሁት አባዬ ሙቷል ሲላት፣ ረ ሌላስ? በቃ ደግሞ እንደዚህ እያልክ እያለሆነ ቀልድ መቀለድ ጀመርክ ነው ያለችው። ለምን እሷ እንዳስወጣችሁ ታውቃለች ትሁት ለትሁት አባዬ ሙቷል ሲላት፣ ሳቅ ነው ፈን ነው። ምክንያቱም እያለበትን እያወቀች ሙቷል አስባችሁታል። እና በጣም ነው የሳቀችሁ፣ ቲና ትሁት ማለት ነው፣ በጣም በጣም ነው የሳቀችው። እና ይሄንንም ስላየ ዳኒ ምን ብሏት አልሄዶ ይሄ ነገር እኔ የሞተ አይመስለኝም ሰውየው እንዳለ ነው የሚሰማኝ፣ አለ ደግሞ። ስለዚህ ይሄ ሰውየው ዋሽቶሻል፣ ድጋሜ ገንዘብ ሊቀበልሽ ፈልጓል። ስለዚህ መንቃት አለብሽ ቢላትም አሻፈሬ ብላ ነበረ። እሱ እንግዲህ ፊት ለፊት አባባን አግኝቶታል። በጣም ነው የገረመው። በነገራችን ላይ ግን ቲናና አጋቹም ነበሩ ማለት ነው። አባባ ግን ሳይፈራ ነው ፈጣሪ ቸሩ መድኃኔዓለም፣ አንተ ታውቀልኛለ ብሎ ዳኒን የጠራው ማለት ነው። እና ለዳኒም ጠቀም ያለ ገንዘብ ሰጥቶታል። በዛ ላይ ደግሞ በዛ ላይ ደግሞ ከኤደን ጋራ ሊያስታርቋቸው ቀን ቀጠሮ ይዘዋል ማለት ነው። እንግዲህ ለዳኒ ይሄ ትልቅ የምስራችና ትልቅ በጣም ማለት ደስ የሚል ነገር ነው ማለት ነው። በጣም እጅግ በጣም እና ዳኒ በዚህ በጣም ተደስቷል እላችኋለሁ፣ በጣም ማለት ነው። እና እኔ የቲና ነገር እያደር ነው የሚገርምኝ፣ እያደር ነው የምስቀው ነው የምላችሁ፣ ስንቴ እንደሳቁኝ። እና በጣም የሚገርመው እኮ ለካሊብ ትሁት ሰዓት ነግረው ማለትም አባዬ ያለበትን ቦታ አውቄያለሁ እና ከዛ ከታገተበት ቦታ ምን ነኛ ወጣሁት። እና የት ነው ሲላትም ደግሞ አሁን ጥሩ ቦታ ነው አታስብ፣ ግን መምጣት አሁን አልፈለገም፣ ምክንያቱም ጠላቶቹ ብዙ እንደሆኑ ስለተረዳ ራሱን መቆጣጠር ማለት መከላከል ስላለበት ተደብቋልኝ፣ እና ይሄ ነው ያለው ነገር። የሚገርመው ግን ቲናና ዳኒ የሚያውቁት እንደሞተ ነው ብላ ነግራው ሳትጨርስ እበይ በይ በይ ልቤ የተሰብራለች ቲና ዘ ይገርም። እና እንደዛ እያለች ስታለቃቀስ በጣም ነው ፈን ያደረጉት እነሱ። በጣም ተገርሞ እያያት ነበረ ካ በጣም ምክንያቱም እሱ አሁኑኑ ነግረዋለች ቲና ትሁት ነግረዋለች ቲና መታ እንደዛ ስታስመሰል እና አባዬ አባዬ ስትል ገርሞት እጅ ወደረት አድርገው ነበረ ሁለቱም ሲሰማት የነበረው። እንደው በዚህ ልክ ለገንዘብ ጋይስ፣ እንደው በዚህ ልክ ጸያፍ እኮ ነው በእውነቱ በጣም ጸያፍና በጣም ነው እያለቃቀሰች የነበረው። በኋላ ላይ ግን ካሊ በቃሽ ነው ያላት። በቃሽ፣ በአባቴ ላይ አታሟርችበት አንቺ ሟርተኛ ብሎ አስቆሟታል። ምን እያልክ ነው? እኔ እኮ ልብ ያዝኖ ነው እኔ እኮ በቃ እያለች ስታለቃቀስም አስቆሟታል። እና ትሁት ደግሞ ጎበዟ እንግዲህ ቲና አስከሬኑን እንዴት ነው ማግኘት የምንችለው እያለች ፖሊስ ጥያቄ እየተገየቀቻት ነበረ። እንግዲህ ቲና ደግሞ የመለሰችው ምንድን ነው? አስከሬኑን ማግኘት የሚቻለው እንግዲህ ይመስለኛል፣ ግን መዘጋጃ አግኝተው ቀብረውታል መሰለኝ ትላለች። እንዴ፣ ታዲያ መዘጋጃ ቤተሰብ ሳያጠይቅ ማለት ሰውየውን ማን ነው ቤተሰቡ ምናምን ሳይል ዝም ብሎ ነው እንደ የሚቀብረው ስትላትም፣ ቤተሰብ የሌለውን ዝም ብለው ይቀብራሉ ሲባል ነው የሰማሁት ትላለች እና በዚህ ሰዓት ታዲያ ካሊብ አንቺ በጣም ጨካኝና ክፉ ሰው ነሽ። ምን አይነት ባለጌ ነሽ እንዴ! እንዴት እንደዚህ አይነት ነገር ታደርጋለሽ? ዝም በይ ከዚህ በኋላ አንዲት ቃል መስማት አልፈለግም ከአንቺ፣ ብሎ እንደው በጣም ነው የሚያሳዝነው። እንደው እኮ አንድ ነገር ለሰው ስንመኝ እኔ በሆነስ ብንል፣ አባቷስ ቢሆን እኔማ የቴናን ነገር ሳስብ ቤተሰብ ያላት ሁላ አትመስለኝም ቤተሰብ ያለትላት መስለኝም ጭካኔዋ ለሰውን በቃ የራሱ ጉዳይ እኔ ከሞትኩኝ ሰርዶ ይብቀል አይነት ነው እሳቢዋ እና በጣም ነው የምታሳዝነው እንደዚህም አይነት ሰው አለ እንዴ በእውነት በጣም ጎ ያሳፍራል እና ፈጣሪ የማይወደውን ነገር ማድረግ በጣም ከባድ ነው እሷም እንግዲህ እያደረገች ያለችው ይህን ነው ማለት ነው እየተመለከት ነው በሰው ህይወት ላይ ነው በጣም የምትቀልደው በሰው ህይወት ላይ በጣም ነው የምትረማመደው ማለት ነው ቲና ያልሞተውን ሰውዬ ሞቷል ብላ ወረቀት አሰርታለች። በዛ በወረቀቱም በጣም ነው የምትወነጀልበት፣ ምክንያቱም የስህተት ወረቀት ስለሆነ ማለት ነው። እና አጋቹ ራሱ አጋቹም ቲናም ናቸው የሚታሰሩት። ዳኒ ግን አይታሰርም፣ ምክንያቱም ዳኒ የለበትም ከዚህ ነገር ሁሉ። ካሊብና ትሁት እንግዲህ አሁን ላይ አያውቁም አባባን ለማዳን ሲል ምን ያክል ዋጋ እንደከፈለ ዳኒ። በጣም ብዙ ዋጋ ከፍሏል። ልክ አባባ ጋር እኩል ታስሯል። አባባ የደረሰበት ነገሮች ሁሉ ደርስ ሰውበታል በዳኒ ላይ። ምክንያቱም እሱ ሊያወጣው ነበረ የሄደው። እኔ በጣም ደስ ያለኝ ነገር እኔ የመጣሁት ለአድንህ ነው የሚለውን ነገር እንኳንም ነገረው። አስባችሁታል? ባይነግረው ኑሮ ባይነግረው ኑሮ ማለትም ዝም ብሎ ልክ እያለ ነበረ። ምን እያለ ነው የነበረው? እኔ እኮ ይህን ሰውዬ መግደል ነው የምፈልገው። ይህ ሰውዬ እኮ የኔም ጥላቴ ነኝ የኔም ጥላቴ ነው እያለ እንደነበረ በዛው ወይ ማለት በቃ በዛው ሁኔታ ላይ ታግቶ እንዳለ በዛው ሁኔታ ያንን ነገር እውነቱንና እውነቱን ለአባባ ሳይነግረው ቀርቶ ሳይነግረው ማለት ነው እንደዛው እያለ ታስሮ ቢሆን ኖሮ ማለትም እንደታሰረ እንደዛው እንዳለ አባባ ምልቶ ግን ዳኒ ለአባባ ሳይነግረው ቢሆን ሁሉ ነገሩ ውሃ በላው ነበረ። የሚሆነው ነገር ግን እንደዛ አልሆነም። ምክንያቱ ደግሞ ስለተናገረ ማለት ነው። አባዬ እኔ መጣሁት ላድነ ነው ነገር ግን እንዴ ታዲያ ልታድነኝ ከሆነ ለምን አልነገርከኝም? ሲለውም አይ እኔ ያልነገርኩህበት ምክንያት ለአንተ ያልነገርኩህ እንዴ ላድንህ እንደሆነ ቢያውቁ እንኳን አይደለም ይቅርና፣ ሰውየው እንኳን አጋችሁ አይደለም ይቅርና፣ እሷ ራሱ የምትመራኝ ይመስለህ እንዴ? ሲገሉኝ ነበር እኮ በማለቱና ይህን በመናገሩ በጣም ነው የጀገነው። ስለዚህ በዚህም ነው ማለት ነው፣ እሱ እንግዲህ ለመረዳት እና ገንዘብ ለማግኘት የበቃው። አሁን እንግዲህ ከሄደን ጋ ሊታረቁ እንደሆነም ቀጠሩ ተይዟልና፣ እንግዲህ ታርቀው ደግሞ ጥሩ ነገርን እንጠብቃለን። ለጊዜው ይዤላችሁ የመጣሁት ይህንን ይመስል ነበር። በቀጣይ ክፍል ቀጣዩን ይዤላችሁ የሚመጣ ይሆናል። በያላችሁበት እስገዛ ሰላማችሁ ይብዛ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ሰላማችሁ ይብዛ ተወዳጆች።